እንዳልክ ሄሉን ነቀሳት ማለት ነው። ልቡ ላይ እንግዲህ ነቀሳት ጋይስ፣ ጎን ነው ኦኬ፣ ግራ ጎን ነው ጋይስ። ይቺ ያው የግራ ጎን ምልክት ነው ጋይስ፣ እንደምትመለከቱ ማለት ነው። እና ነቀሳት ማለት ነው። ይቅርታ አርጉል። ፌክ ነው ዚስ ፌክ ጋይስ። አላምንም ለመሰላችሁ። ዳን የሚታቁ ማለት ነው የጽቂ ጓደኛ ከዚህ በፊት ዲጄ ነው ማናት ነቀሳት ነበረ እና ውሸት ነው። መጨረሻ ላይ ውሸት መሆኑን እራሱ ተናገረ ማለት ነው። ይሄም ቢዝነስ ነው ጋይስ። አልነቀሳትም በጭራሽ። ቅርታ አድርጉልኝ። እኔ ለስራ ይመስለኛል ሳስበው። እንዳትቀይሙ ስላችሁ ጥላቻ አይደለም ደግሞ እናንተ እኮ ሰው አስተያየት ሲሰጥ ወደ ወደ ጥላቻ ያሰውን እንደምጠላ የምታረጉ ነገር በጣም ነው ስለሚገርመኝ ነው እና የሄሉም የእንዳልክም የሁሉም ፋሚሊዎች ማለት ነው እና ውዶቼ ፌግ ነው ብዬ ነው የማስበው አይነቀሳትም ለምን የተማሪ ምስ ልጅ ነው ነገ ሌላ ህይወት አለ እቺ ልጅ ከሌ ህይወት ጀምራለች ምንም ተስፋ የለውም ወደ እሷ የመመለስ ሲቀጥል ደግሞ ሄሉ ወደ ዋላ የምትመለስ ልጅ አይደለችም ጋይ ሰላም ውድ ቤተሰቦቼ እንዴት ናችሁ ደህና ናችሁልኝ እኔ ያለው እግዚአብሔር ይመስገን ሰላማችሁ ብዝት ትበልልኝ ይህ ቪዲዮ ሲጀምሩ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ወዳቻለሁ የምታበረታት ሁላችሁም ማለት ነው የኔ ውዶች እና እንግዲህ፣ በና እንዳልክና በና ሄሉ መጥቻለሁኝ። ትላንትና አልተመቸኝም እንጂ በና ልዩና ሄሉ ሊመጣ ነበር። እውነት ለመናገር ቪዲዮ ጀምሬ ስንት እንዳቋረጥኩ ራሴ፣ ዛሬ ሊሰራ ማለት ነው ከዛ ስጠራ አቋረጥኩ ማለት ነው። እና አይመቸኝም ለዛን ውዶች ያጫጭር ቪዲዮ ምለቅላችሁ ጥድፍ ጥድፍ አርጌ ቪዲዮ የምሰራላችሁ አይመቸኝም ሰውዬ ቤት ስለሚውል ማለት ነው። ውዶቼ እንድትረዱኝ ፈልጋለሁ ማለት ነው። ቀልቃላው እኛ አይደለም ውዶች። እና ምልላችሁ ፈልጌ ነው እንዳልኩ ምነት ተነቀሳት ወይስ ኤዲት ነው? ሁለት ነገር ነው የምናገረው በነገራችን ላይ አንደኛ ኤዲት ነው፣ ሁለተኛ ፌክ ነው ማለት የሚጠፋ ልሰራ ይችላል። ገባቸው አደለ? ለቴንሽን ወይም ደግሞ ለስራ ቢዝነስ ነው ያዘ ሲጀምር ማለት ነው ውዶቼ። እንዴ ቢወዳት እኮ ቢያፈቅራት፣ ገባችሁ፣ በውስጥ መስመር እንደምንም ለማግኘት ነው የሚሞክሩ እንጂ ሚዲያ ላይ እኝ እኝ እኝ አይነፋም። ጋይስ አይነፋም። አዎ ይሄ ፌክ ነው ሲጀምር ማለት ነው። ሲቀጥል ወንድሜ እውነት የምታፈቅራት የምትወዳት ከሆነ ማለት ሄሉ፣ ወደ ኋላ እንደማትመለስ ታውቃለህ። ብትመለስ አሁንም እደግማለሁ ለናቲ ነበር የምትመለሰው ሱም እኮ ማለት ያው አምባገነን ሆኖበት ነው እንጂ እሷም ትወዳለች እሱም ይወዳታል። በሳቱ ግን በሳቱ ማስተካከል ይችሉ ነበረና ና አልሸነፍም ባይነት ነበረባቸው ሁለቱ ማለት ነው። ስለዚህ ከዛ ወደ ቆረጠች ወደ ኋላ መመለስ አልፈልግም ነው አለች። ይሄም ደግሞ ደጋግማ ተናግራለች። ግን ለአንተ ይመልክታለኝ ማለት ነው የእውነት ከልብ እስካሁን የምታፈቅራት ከሆነ የምትወዳት ከሆነ ማለት የእሷ ፍቅር አልወጣለም ካለ ማለት ነው ወንድሜ፣ የእሷ ቪዲዮ ለማየት የእሷ ፎቶ ማጥፋት ነው እንጂ ትጎዳለ ብዬ ነው ማስቡ። ህይወት ደግሞ ይቀጥላል። ይሄ ውሸትና ውሸት ነው፣ ውሸትና ውሸት ነው። አለእሷ መኖር አልችልም፣ አለሱ መኖር አልችልም። ይኖራል ይኖራ ሴጣን አሳስታቸው። ቢያንስ አንዳንዱ የራሳቸው ሊያጠፉ ይችላል ያሉን ቦታ ሊገቡ ይችላል። በዛ በዘለለ ግን አውቆ አበድ እኔ አላውቅም። ገባችሁ አይደለ? እና ወንድም አለም ማለት ነው። ደራሲ ተመለስክ። አንደኛ ሌላ ላይቭ ሊኖርህ ይችላል ማለት ተስፋ ሌሌ ላይ ምጥን ማለትም ያስፈልጋል ብዬ አላስብም። ትጎዳለህ አንተ ራሱ ማለት ነው ወንድም፣ ይሄ ነው የምላችሁ። ግን በአጠቃላይ ፌክ ነው፣ እውነት የነቀሳት አይመስለኝም። ቢነቀሳት ራሱ የሚጠፋ ሊሆን ይችላል። ልጆቼ እንደዛ ተረዱ ሲጀምር ኤዲት ይመስላል ውዶቼ ይህ ፎቶን አይታችኋል። ያውኑ እኮ አደለም ውዶቼ፣ ዩቲስቲ ጌታ ዩቲስቲ ኤዲት ነው። እኔ አላመንም ኤዲት ነው። ይሄ ደግሞ ፋሽን ያለፈበት፣ ተነቅሻለሁ፣ ተነቅሳለሁ ምናምን ምናምን እያለፈበት ነው። በዳኒ ጊዜ ነበረ ጋይስ። ዳኒ ሚራሱ ማለት ነው እንዲ ቀላል አሾፈብን። እንደ የእውነት ነው የመሰለኝ በሰዓቱ፣ እና ከዛ በኋላ ግን አልተነቀሳትም። ዲጄል ነው ዲጄ፣ አላውቅም ስሟ እያዘልኝም እና ያቺ ዱባይ ምትኖሩ በእርግጥ ጠፍታለች አሁን እና አፍቅር ያለው ምናምን ብሎ እሱም እንደዚህ ሲያደርግ ነበረ። ስለዚህ ይሄ ለስራና ለስራ ነው። ሁሌ ሄሉ ስም የሄሉ ፎቶ የሚጠቀሙ ለስራ ነው፣ አትሸወዱ። የእውነቱን እውነትን የሚያፈቅራት ከሆነ እንጃ አላቅም። እያየር እንዴ ምን አይነቱ ህይወት ውስጥ እንዳለች እና ይሄ ነው የምላችሁ ኔ ውዶች፣ በሌላ ቪዲዮ እስከምመጣ ቸርቆ